ሰላም ኢትዮጵያውያን፣ ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን ይዤ ቀርቤ ያለው ደጀነኝ። ፍላጎትን በኃይል ለማስፈጸም የሚደረጉ የትጥቅ ትግሎች ኢትዮጵያውያንን ዋጋ እያስከፈሉ ነው ሲሉ ቀሲስ ታጋይ ታደለ ተናገሩ። የአማራ ክልል የሃይማኖት ተቋማት ጉባኤ በባህር ዳር ከተማ ሃይማኖቶች ለሰላም ለመከባበርና ለአብሮነት በሚል መሪ ሀሳብ ተካሂዷል። በጉባኤው የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቃውንት ቀሲስ ታጋይ ታደለ ባስተላለፉት መልእክት አማራ ክልል ያሉት የቱሪስት መስህቦችና ማዕድናት በርካታ መሆናቸውን ገልጸው ለጉብኝት የሚመረጥ ክልል መሆኑን አንስተዋል። ይህንን የተፈጥሮ ሀብት አልምቶ ለመጠቀም መተባበርና ሰላምን ማስፈን እንደሚያስፈልግም አንስተዋል። ሶስተኛው ሀገራዊ ጉባኤ በባህር ዳር ሲካሄድም የክልሉን ሰላም የማጽናት ታላቅ ጥረት የማገዝ ዓላማ እንዳለውም ተናግረዋል። ጉባኤውም የሃይማኖቶችን አስተምሮ መሰረት በማድረግ በሰላም አብሮ የመኖር እሴትን በማጎልበት ዜጎች ከእምነት ድንጋጌዎቻቸው በመነሳት የጋራ ጉዳዮቻቸው ላይ በትብብርና በመከባበር እንዲኖሩ አሁን አዎንታዊ አስተዋጽኦ እንደሚያደርግም ገልጸዋል። መንግሥትም እንደ ሀገር ሰላምን ለማጽናት የጀመረውን ሁለንትናዊ ጥረት እንዲያጠናክር በጉባኤው ስም አሳስበዋል። መላ ኢትዮጵያውያንም በሃይማኖት በብሔርና በሥራ ስምሪት ሳይለያዩ ጦርነትን በቃኝ እንዲሉም ጠይቀዋል። የሐረሪ ክልል አራተኛውን የሃይማኖት ተቋማት ጉባኤ ለማዘጋጀት ዋንጫውን ተረከበ። ሶስተኛው የሃይማኖት ተቋማት ሀገር አቀፍ ጉባኤ ሃይማኖቶች ለሰላም ለመከባበርና አብሮነት በሚል መሪ መልእክት በባህር ዳር ከተማ ተካሂዷል። የሐረሪ ክልል ደግሞ አራተኛውን የሃይማኖት ተቋማት ኮንፈረንስ ለማካሄድ ከአማራ ክልል የሃይማኖት ተቋማት ጉባኤ ተረክቧል። የሐረሪ ክልል የመቻቻል የፍቅርና የሰላም ተምሳሌት እንደሆነ ይነገራል። የሃይማኖት ተቋማት ጉባኤ ኮንፈረንስ መለ ኢትዮጵያውያንን በማገናኘት ሰላምና አንድነት እንዲጸና ትልቅ አስተዋጽኦ ያደርጋለም ተብሏል። የአማራ ክልል የሃይማኖት ተቋማት ጉባኤ ከኢትዮጵያ የሃይማኖት ተቋማት ጉባኤ ያካሄደው የሰላም ኮንፈረንስ የሰላም መልእክቶች የተላለፉበት ስለ ሀገር ሰላም የተጸለየበትና የተመከረበት ሆኖ ተጠናቋል። ሚዲያ ኮርፖሬሽን ዲጂታል ሚዲያ የቀረቡት የሰው ሠራሽ አስተውሎት ዜናዎቻችን እስካሁኖቹ ነበሩ። ለህብረተሰብ ለውጥ እንተጋለን። አማራ ሚዲያ ኮርፖሬሽን።